የመግደል ሙከራ ያደረገው ግለሰብ በስድስት ዓመት ጽኑ እስራት እንዲቀጣ ተወሰነበት። ረዳት ሳጅን አባይነን የማየው ዝርዝር አለው የ18 ዓመት ወጣት የሆነው ናትናኤል ነጋሴ የተባለው ግለሰብ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ነው። የክፍለ ከተማው ፖሊስ መምሪያ የመዝገብ ቤት ማስተባበሪያ ኃላፊ ኢንስፔክተር ግርማ አለሙ ግለሰቡ ከግል ተበዳይ ጋር በተፈጠረ አለመግባባት በጩቤ ሆዱን በመውጋት የመግደል ሙከራ በማድረጉ በፖሊስ ቁጥጥር ስር ውሎ ክስ ተመስርቶበት እንደነበረ ገልጸዋል። ተከሳሽ ናትናይል ነጋሲ ክስ ተመስርቶበት በፍርድ ቤት ዋስትና ተፈቅዶለት የነበረ ቢሆንም የዋስትና መብቱን በመጠቀም ከሕግ ተሰውሮ ቆይቶ ከሁለት ዓመት በኋላም በድጋሜ በፖሊስ ተይዞ ወደ ማረሚያ መላኩን ኃላፊው ገልጸዋል። ተከሳሽ ባለመግባባት ሰፈር ላይ የምግደል ሙከራ ፈጽሞ በጊዜ ቀጠሮ ሲመላለስ ከቆየ በኋላ ዋስትና ወጣ። ዋስትና ከወጣ በኋላ መዝገቡ አቃቢ ሕግ ክስ መስርቶ መደበኛ ተከፈተ። መደበኛ ከተከፈተ በኋላ ተከሳሽን ፍርድ ቤት አቅርበን ምስክሮችን አቅርበን ከተመሰከረ በኋላ ተከሳሽ ተሰወረ። እንደሚፈረድበት ውሳኔ እንደሚያገኝ ሲያቅ ተሰወረ። አንድ ሁለት ቀጠሮች ካለፉ በኋላ ፍርድ ቤቱ በሌለበት ስድስት ዓመት ጽኑ እስራት እንዲቀጣ ተወሰነበት። ከሳሽ ያው ፖሊስ አይፈልገኝም ነገሩ ተረስቷል በሚል ወደ መኖሪያ ሰፈሩ መጥቷል። ባደረግነው ጠቋሚ ባደረግነው ኢንፎርማተሮችን አሰባስበን ተከሳሽ እንዳላወቅን በዚህ በዚህ መሰረት የመያዝ ስራ ሰርተን ተከሳሽ የተወሰነበትን ቅጣት እንዲቀጣ ለአዲስ አበባ ማረሚያ ቤት እንዲወርድ ተደርጓል። ተከሳሾች የዋስትና መብታቸውን ፍርድ ቤት ሲፈቅድላቸው ከተጠረጠሩበት የወንጀል ድርጊት ነፃ ናቸው ማለት አይደለም የሚሉት ኢንስፔክተር ግርማም ከህግ ማምለጥ አይቻልምና ለመሰወር ከመሞከር ይልቅ በጊዜ ቀጠሮ ቀን ቀርቦም ጉዳያቸውን መከታተል የግድ ይላቸዋልም ብለዋል። ሰው የተወሰነበትን ወይንም ያጠፋውን ጥፋት ተከቶ ሰላማዊ ኑሮ መኖር የተሻለ ነው። ሰላማዊ ኑሮ ለመኖር ደግሞ ህጎ ምን ይላል ህጎ የወሰነብኝ ነገር ምንድን ነው ማምለጥ መሸሽ አይደለም ፍርድ ቤት ቀርቦ የፍርድ ቤቱን ውሳኔ መስማት ለፍርድ ቤቱ ያለውን ነገር ማስረዳት እንጂ መሸሽ መደበቅ መፍትሄ አይደለም የተወሰነብህ ሊወሰንብ የሚችለው ነገር የምታቀለው የምታቀብደው አንተ ስለሆንክ እነህ ነገሮች ላይ በህግ መሸሽ ማምለጥ መፍትሄ ስላልሆነ ተከራክሮ መከላከያ አቅርቦ የህጓኝ አቅርቦ መዳን የሚቻልበት አሊያም ደግሞ የተወሰነበትን ውሳኔ በአግባቡ መወጣት የተሻለ ነው ብዬ ነው የምለው እንደ ኃይል በመጠቀም ከአንድ ግለሰብ ላይ ቅሚያ ፈጽመዋል የተባሉ ሁለት ተጠርጣሪዎች በፖሊስ ተይዘው ምርመራ እየተጣራባቸው ይገኛል። ረዳሳጅን መልካሙ ዜና ሁለቱ ተጠርጣሪዎች ወንጀሉን ፈጽመዋል ተብሎ በቁጥጥር ስር የዋሉት በየካ ክፍለ ከተማ ወረዳ ሶስት ጀሞ ግሮሰሪ እየተባለ ከሚጠራው አካባቢ በምሽቱ ክፍለ ጊዜ ነው። አቶ ጌታቸው ቶሎሳ የግል ተበዳይ ሲሆኑ በምሽት ወደ ቤታቸው እየተመለሱ በነበረበት አጋጣሚ ግለሰቦቹ አንዱ አንገታቸውን ሲያንቅ፣ አንዱ ከኪሳቸው ገንዘብ እንደወሰደባቸውና የድረሱልኝ ጥሪ ሲያሰሙ ፖሊስ ወዲያው እንደደረሰላቸው ተናግረዋል። ስለመሸ ስልክም ስላልያዝኩኝ አስደውሉኝ ብዬ የሆኑ ሰዎች በር ላይ ስለነበሩ አስደውሉኝ ያልኳቸው። ከዛ ስልክ አስደወሉኝ። ሲያስደውሉኝ እኔ ስልክ ሳወራ እነሱ ተነጋግረዋል። በሰዓቱ ብርም ይዤ ነበረ። አምስት ሺ ብር በኪሴ ይዤ ነበረ ከስራ የተቀበልኩት ብር እና ያን ብር እንደያዝኩ ሲያውቁ ስልክ እኔ አውርቼ ልክ ዘግቼ ስሰጣቸው ስልኩን ከኔ ተቀብሎ ለጓደኛው ሰጠ። እኔ ልክ ለጓደኛው ሰጠና ወደ ዞር ብዬ ግቢ ቆፈቁፋለሁ። ግቢ ሲቆፈቁፍ ብር መያዜን ስላወቁ ከኋላ መጥቶ ያዘኝ ማለት ነው። አንዱ ከኋላ መጥቶ ሲዘኝ ከኋላ ታገልኩና ታክዬ ሳስለቀቅ ሁለት ሶስቱ ነው የመጡና አንዱ አንገቴን አንቆ እጄን ነክሶ በኃይለኛው በጣም በኃይለኛው ስለነከሰኝ ፈርቼ ለቀቁኝ ማለት ነው። እና ያን ስለቅ ብሩን ወሰደብኝ። ከዛ ጮኩ። ስጮክ ማንም በሰዓቱ አልደረሰልኝም፣ ፖሊስ ደረሰልኝ ማለት ነው። ፖሊስ ተጠርጣሪዎችን ከነ ኤግዚቢቱ ይዞ ምርመራውን በማጠናቀር በአቃቢ ሕግ በኩል ክስ ለማስመስረት እየሰራ እንደሚገኝ የፈረንሳይ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን መሰረት መላኩ ገልጸዋል። አንደኛ ተጠርጣሪ ቶማስ የሆነ ግለሰብ ሂደው የግል ተበዳዩን ኋላ በኩል ሁለት እጁን ሲይዞ ተጠርጣሪ ግል ተበዳዩ ሲዞር ሁለተኛ ተጠጣሪ የግል ተበዳዩ እንዳይጮ አንገቱን አንቆ ሲይዝ ለብሶ በነበረው የሻማ ሱሪ ኬስ ውስጥ በግራ በኩል አስቀምጧት የነበረውን የኢትዮጵያ ጥሬ ገንዘብ አምስት ሺውን አንደኛ ተጠጣሪ አውቶ ይዞ ሲሄድ የግል ተበዳዩ ይደርስኝ ድምፅ ሲያሰማ በአካባቢው ላይ መከላከል አባሎች ሲደርስ አንደኛ ተጠጣሪ ገንዘቡን ይዞ ስሮወጥ ተከትሎ ሲሄዱ መኖሪያ ቤቱን ከፍቶ በመግባት ለምስቷ አቃ ብለዋል። ተመልሶ በመውጣት ለፖሊስ አባሎች ላይ ጥቃት ለማድረስ ድንጋይ ሲወረውር ጥይት ተኩሶ የአንደኛ ተጠጣሪውን ይዞ ወደ ጣቢያ ላይ ካመጡ በኋላ የግል ተበዳዩንም ቃል ተቀብለን እዛ የነበሩ የአካባቢዎችን ማስረጃ የማሰባሰብ ስራ ሰርተን በአንደኛ ተጠጣሪ መሬት አማካይነት ሁለት ተጠርጣሪዎችን ይዘን ምርመራ እያጣረን እንገኛለን። ማህበረሰቡ በምሽት በሚንቀሳቀስበት ወቅት ለወንጀል በማያጋልጥ መልኩ መሆን እንዳለበትና በየአካባቢው የፖሊስ አጋዥ በመፍጠር ወንጀልን በጋራ መከላከል እንደሚገባ መርማሪው ምክትል ሳጅን መሰረት መልእክት አስተላልፈዋል። ከአሰሪው መጋዘን እቃ ለደንበኞች እንዲጭን የታዘዘው ግለሰብ ንብረቱን እያወጣ ሲሸጥ ተይዞ በስርዓት እንዲቀጣ ተወሰነበት። ዋና ሳጅን ፈለጉ ሻሻግሬ ዝርዝር አላት ተከሳሽ ንብረቱን በተሽከርካሪ እያወጣ ሲሸጥ የተያዘው በጉለሌ ክፍለ ከተማ ወረዳ ዘጠኝ አካባቢ ነው። የጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር ባንተ ጊዜ ባዩ ተከሳሽ መሐመድ ፋይሰል ለበርካታ ጊዜያት በድርጅት ውስጥ ተቀጥሮ ሲሰራ መቆየቱን ገልጸው ከመጋዘን ውስጥ የነበረውን የውሃ ማፋሰሻ አሸንዳ ለደንበኞች እንዲጭን በታዘዘበት አጋጣሚ ለግል ጥቅም በማሰብ በተሽከርካሪ ጭኖ ሲሸጥ ፖሊስ ይዞ አስፈላጊውን የማጣራት ስራ ሰርቷል። በመኪና ከመጋዘን እቃ ጭነህ አምጣ ተብሎ ከተላከ በኋላ እቃውን ጭኖ የተባለውን እቃ ጭኖ ከላከ በኋላ ሳይፈቀድለት በራሱ በላዳ ታክሲ ወደ ሰባት ማዳበሪያ የውሃ አሸንዳ በአየር ላይ ክፍለ አገር የሚመጡ ነጋዴዎች ለነሱ ሸጫለው የሚልበት ሁኔታ ነው ያለው። አቤቱታ የግል ተበዳይ ካቀረበ በኋላ ምስክሮችን አሰባስበን ማስረጃዎችን ካሰባሰብን በኋላ በዋናነት በላዳ ታክሲ ጭኖ ይዞ ሲሄድም በአካባቢው ላይ በነበረ ካሜራ በተነሳው ካሜራ አማካኝነት በሱ ማስረጃዎችን አሰባስበን ለአቃቤ ሕግ ለክፍሉ አቃቤ ሕግ በማቅረብ በጉለሌ የመጀመሪያ ደረጃ ፍርድ ቤት አርትዲ ችሎት ቀርቦ ፈጣን ችሎት የተወሰነበት ሁኔታ ነው ያለው። ጉዳዩን ሲከታተለው የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ የወንጀል ችሎት ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በአራት አመት ከአስራ አምስት ቀን እስራት እንዲቀጣ ውሳኔ ያስተላልፎበታል። አሰሪዎች ሰራተኞችን በሚቀጥሩበት ጊዜ ተያዥ ያላቸው መሆኑን ማረጋገጥ ይገባቸዋል ያሉት ረዳት ኢንስፔክተር በአንተ ጊዜ ባዩ፣ ሰራተኞችም የሚጣልባቸውን እምነት በሚገባ መወጣት ይኖርባቸዋል ሲሉ መልእክታቸውን አስተላልፈዋል። ሰራተኞችም የማስተላልፈው እንደዚህ ያሉ ድርጊቶች ግለሰቦች አምነዋቸው በታማኝነት ሲልኳቸው የታመኑትን ነገር ከማቅረብ ሳይፈቀድላቸው በራሳቸው ፍላጎት የሚያደርጉትን ነገር እንዲታቀቡ ነው እና ሲደረስበት ግን ወንጀል መሆኑ ቅጣትም እንደሚያስተላልፍ እንዲማሩ ነው ከዚህ የማስተላልፈው መልክት። 6200 ሀሰተኛ የብር ኖቶችን በ3100 ትክክለኛ የብር ኖቶች ለመሻሻት እየተደራደሩ የነበሩ ግለሰቦችን ይዞ ምርመራ እያጣራ እንደሚገኝ ፖሊስ ገለጸ። ኢንስፔክተር እመቤት አፍታሙ ተጨማሪ አላት። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ክልል ልዩ ቦታው ጀሞ እየተባለ ከሚጠራ አካባቢ ነው። ተጠርጣሪዎቹ ብዛታቸው አራት ሲሆኑ ህገወጥ ሀሰተኛ የብር ኖቶችን ያዘዋውራሉ በሚል ከህብረተሰቡ የደረሰውን ጥቆማ መነሻ በማድረግ ፖሊስ ባደረገው ክትትል ብዛት ያለው ሀሰተኛ ባለ ሁለት መቶ የብር ኖቶች ሊቀባበሉ ሲሉ ከነ ኤግዚቢቱ መያዛቸውን የልዩ ልዩ ህገወጥ ዝውውር ወንጀሎች መርማሪ ኢንስፔክተር አለማየሁ ኃይሉ ገልጸዋል። ሀሰተኛ የገንዘብ ኖቶችም ያዘዋውሩ ግለሰቦች እንዳሉ ከህብረተሰቡ ለፖሊስ በደረሰው ጥቆማ መሰረት ፖሊስ ክትትል አድርጎ አራት ተጠርጣሪዎችን በመያዝ 6200 ባለ 200 ኖት ሀሰተኛ የኢትዮጵያ ብር ይዘናል። በተያዙት ተጠርጣሪዎች ላይ በተደረገ ምርመራ የማስፋት ስራ ተጨማሪ ባለ 200 ሀሰተኛ የብር ኖቶች መያዛቸው ነው የተናገሩት። መርማሪው በግለሰቦቹ ላይ ምርመራ እየተጣራ መሆኑን ተናግረዋል። 6200 የሀሰተኛ ገንዘብ በ3100 ብር በትክክለኛ ገንዘብ ሊሸጥ ሲል በምርመራ ማስፋት የደረሰው ተጨማሪ 12800 ብር ይዘናል። አጠቃላይ 19 ሺህ የሀሰተኛ ባለ ሁለት መቶ ኖት የኢትዮጵያ ብር ይዘን ምርመራ በማጣራት ላይ እንገኛለን። ሀሰተኛ የብር ኖቶችን መያዝ፣ ማዘዋወርና ለሌላ ሰው አሳልፎ መስጠት በህግ የሚያስጠይቅ ስለሆነ በአካባቢያችን የምናያቸው አጠራጣሪ ነገሮችን ለጸጥታ አካላት መጠቆም እንደሚገባ ኢንስፔክተር አለማየሁ መልእክታቸውን አስተላልፈዋል። ሀሰተኛ ገንዘብ ይዞ መንቀሳቀስም ሆነ ማዘዋወር በህግ ተጠያቂነት ያለው መሆኑን ህብረተሰቡ አውቆ እንደዚህ አይነት አጠራጣሪ ነገሮች ሲኖሩ ለፖሊስ ጥቆማ በማድረግ ሁላችንም ኃላፊነታችን መወጣት አለብን። የቤት ሰብሮ ስርቆት ወንጀል የፈጸመው ግለሰብ በአራት ዓመት ጽኑ እስራት እንዲቀጣ ተወሰነበት። ግለሰቡ ከዚህ ቀደም ተመሳሳይ ወንጀሎችን ፈጽሞ በፍርድ ቤቱ ዋስ ተለቆ እንደነበረ ተገልጿል። ረዳሳጅን አባይነን የማየው ዝርዝር አለው የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ ኮንዶሚኒየም አካባቢ ነው። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ ፖሊስ የግል ተበዳይን አቤቱታ መነሻ አድርጎ ባደረገው ክትትል በወቅቱ መስኮቱን ገንጥሎ ንብረቶችን የወሰደውን ተጠርጣሪ በቁጥጥር ስር መዋል የቻለ ሲሆን፣ ምርመራ በማጣራት ለክፍሉ አቃቢ ህግ በማቅረብ ክስ እንዲመሰረትበት ተደርጓል ብለዋል። ተሸክሞ እየሄደ እያለ በህብረተሰቡ ይያዛል። ያንንም ይዘው ከመጡ በኋላ ተጠራጥሮ ኩንታል ማዳበሪያ ተሸክሞ እየሄደ ነው የያዙት፣ ህብረተሰቡ። ከዚያም በኋላ የተሰረቀ ሊሆን ይችላል የሚል ጥርጣሬ ስላላቸው ህብረተሰቡ ወደ ፖሊስ ጣቢያ ይዘው ይመጣሉ። እኛም ያንን መነሻ በማድረግ የግል ተበዳይን ጠርተን ከተሰረቁት ውስጥ ይሄ ያንተ ቴሌቪዥን ነው የሚል ነገር ጠርተን ካስመረጥነው በኋላ እሱም የኔ ነው የሚልና የገዛበትን ደረሰኞችን ይዞ መጣ። እንዲሁም የራሱ መሆኑን መረጠ። ከዚያም በኋላ ያህን መነሻ በማድረግ ማስረጃዎችን በማሰባሰብ ማን ነው፣ እንዴት ተወሰደ፣ የት ነው የወሰደው የሚለውን ነገር በማጣራት እሱም እዛ ቦታ ላይ እንዴት እንደወሰደ ቦታው ጭምር ወስዶ በመምራት ከዚያም ያልተመለሱ ኤግዚቢቶችን ከሌላ ግብራበር እንደሰጠ እሱንም ንብረቶችን የማስመለስ ስራ ሰራነን። ከዚያም የምርመራ መዝገቡን በተገቢ ሁኔታ አጠናቀን ለክፍሉ አቃቤ ሕግ በማቅረብ ክስ እንዲመሰረትበት ለንፋስ ስልክ አቃቤ ሕግ ከላክ ከላክነ በኋላ ንፋስ ስልክ የመጀመሪያ ደረጃ ፍርድ ቤት ቀርቦ ሌሎችንም ያስተምራል ሌሎቹም ከዚህ ወንጀል እንዲጠነቀቁ የሚል ጥፋተኛ ሆኖ ስላገኘው አራት ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ህብረተሰቡ እርስ በእርስ በመጠባበቅ ለወንጀል ፈጻሚዎች ምቹ ሁኔታን መፍጠር የለበትም ሲሉም ዋና ሳጅን አማረ ተናግረዋል። ህብረተሰቡም እዛው ጎረቤት ለጎረቤትም ማን ነው የሚወጣው ማን ነውስ የሚያድረው የሚለውን ማንስ ምን ያደርጋን የሚለውን መጠባበቅ፣ እንዲሁም ግቢውም ደግሞ መብራት ማብራት ይፈጸማሉ የሚሉትንም ነገሮችን ቦታዎችንም ህብረተሰቡ ጋር እንዲሁም ከፖሊስ ጋር በመቀናጀት ይህንን አይነት ነገር እንዳይፈጸም አብሮ መስራት እንዲሁም ሌሎቹ ህብረተሰቦች ደግሞ መልካም ነገር የሚያደርጉ ስላሉና እንደዚሁም መልካም ነገር የሚያደርጉትም ደግሞ በዚሁ እንዲቀጥሉልን የሚያዩት ተሸክሞት የሚዲ አጠራጣሪ ነገሮችም ካሉ ደግሞ እንዲሁም ወደ ፖሊስ ጣቢያችን መረጃ መስጠት። ግለሰቡ በፈጸመ ወንጀል ተጠርጥሮ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ ከዚህ ቀደም በአዲስ ፖሊስ የቴሌቪዥን ፕሮግራማችን ማስተላለፋችን የሚታወስ ነው። ከተሽከርካሪ ውስጥ የሞባይል ስርቆችን በመስረቅ የተጠረጠሩ ሁለት ግለሰቦች ላይ ክስ ተመሰረተባቸው። ዋና ሳጅን ደጀኔ ውልፋታ ያዘጋጀውን ኢንስፔክተር አልማዝ አባይነት አቀርበዋለች። ተጠርጣሪዎቹ የሞባይል ስርቆት ወንጀሉን የፈጸሙት በቦሌ ክፍለ ከተማ ወረዳ 14 ገርጅ ተብሎ ከሚጠራው አካባቢ ነው። የግል ተበዳይ አቶ ቀናው ታደሰ ተሽከርካሪያቸውን መንገድ ዳር አቁሞ እቃ ለመግዛት ሲወርድ አንደኛው ተጠርጣሪ ሰው ሲመለከት ሁለተኛው ተጠርጣሪ የተሽከርካሪውን በር ከፍቶ ሞባይል ስልክ እንደሰረቀበት ተናግረዋል። መኪና ከሱቅ እቃል ገዛ መኪና ቆሜ ወደ ሱቁ ስገባ በዛኛው በኩል በተሳፋሪ በኩል ነው አውጥቶ የወሰደው ከዛ አውጥቶ ሲሄድ ልጆቹ አዩት ሌባ ሲሉም ዘወር ስል እየሮጠ ነበር። እኔም ወደዛ ሮጥኩኝ። ከፊትም ሌሎች ነበሩ፣ እነሱም ቆሙ። በነሱ ነው የተያዘ። ንብረቱ በመገኘቱ ደስ ብሎኛል። ከዛ ባሻገር ግን የሰውየው ጽናትም ያስፈልጋል ተስፋ ለመቁረጥ ምክንያቱም አይ አሁን ተወስዶብኛል ከዚህ በኋላ ላገኘው አልችልም ብሎ ተስፋ ቆረጠ፣ ፖሊሶችም መከታተል አይችሉም፣ የሚፈልጉት ግብም አይደርሱም። ስለዚህ ሁሉም ሰው በተቻለ መበት አቅም ከፖሊስ ጋር በስነስርዓት ተገናኝቶ ፖሊሶች የሚሉትን በስነስርዓት ተግብሮ ትክክለኛ ወደነው ቦታ ከፖሊሶቹ ጋር ተገናኝቶ በማንኛውም ሰዓት እነሱ ይዘው እንደሚመጡ እርግጠኛ ነኝ። የገርጂ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ጋሻሁን ተስፋዬ እንደገለጹት ተጠርጣሪዎቹ ከግል ተበዳይ ከሆነ የሰሌዳ ቁጥር ኮድ 3 ቢ 8265 አዲስ አበባ የሆነ ቪትስ ተሽከርካሪ ውስጥ 15 ሺህ ብር የሚገመት ሞባይል ሰርቀው ለማምለጥ ሲሞክሩ የተያዙ ሲሆን ከዚህ በፊት ተመሳሳይ የስርቆት ወንጀል የፈጸሙ መሆኑን መርማሪው ማሪው ገልጸው ተገቢውን ምርመራ ተጠርቶ ባቸው ተጠርቶባቸው በአቃቢ ሕግ በኩል ክስ ተመስርቶ ባቸዋል ብለዋል። የገቢና በር በመክፈት አንድ ሳምሰንግ ሞባይል የዋጋ ግምት 15 ሺህ ብር የሚገመተውን ወስዶ ሲሮጥ በአካባቢው እጅ ከፍንጅ ተይዞ ምርመራ ተጣርቶበት የምርመራው መዝገቡ ለአቃቢ በማቅረብ ክስ ተመስርቶበት የፍርድ ቤት ቀጠሮ ሂደት ላይ ይገኛል። በሌላ ዜና በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ድል ፍሬ ትምህርት ቤት ተብሎ ከሚጠራው አካባቢ የግል ተበዳይ ተሽከርካሪያቸውን ለማሳጠብ በሰጡበት አጋጣሚ ያገኘውን ስልክ መስረቁን ዋና ሳጅን ጋሻውን ይናገራሉ። የግል ተበዳይ አቶ ዳንኤል ታደሰ የተባለው የግል መኪናቸው የሰሌዳ ቁጥር ኮድ 2 81 227 የሆነውን መኪና ለማሳጠብ በአካባቢው ላይ የሚገኘውን የመኪና ማሳጠቢያ ላይ አቁሙ እያሉ ከመኪና የሹፌር መቀመጫ ስር የነበረውን አንድ ሳምሰንግ ኤስ 9 ፕላስ የዋጋ ግምቱ 70 ሺህ ብር የሚገመተውን ወስዶ ወደ ገርጅ ፖሊስ ጣቢያ በመውጣት በተደረገው የምርመራ ውጤት ላይ በምሪት ኤግዚቢቱን የማስፈለስ ስራ ተሰርቶ የምርመራ መዝገቡን ለአቃባቢ ግበብ አቅራብ ክስ ተመስርቶባቸው በፍርድ ቤት ውሳኔ ቀጠሮ ላይ ይገኛሉ ማለት ነው። አሽከርካሪዎች ተሽከርካሪዎቻቸውን ሲያቆሙ ደህንነቱ በተጠበቀበት ቦታ በማቆም እና የመኪናቸውን በርና መስኮት በመዝጋት በንብረታቸው ላይ የስርቆት ወንጀል እንዳይፈጸም ጥንቃቄ ማድረግ እንዳለባቸው ዋና ሳጅን ጋሻሁን ተስፋዬ ተናግረዋል። በሐሰተኛ ብር ግብይት ሲፈጽሙ ተገኝተዋል የተባሉ ሁለት ተጠርጣሪዎች ከነ ኤግዚቢቱ ተይዘው ክስ ተመሰረተባቸው። ረዳት ሳጅን መልካሙ ዜና ተጨማሪው እንደሚከተለው ያቀርበዋል። ግለሰቦቹ በሐሰተኛ ብር ግብይት ፈጽመዋል ተብሎ በቁጥጥር ስር የዋሉት በየካ ክፍለ ከተማ ወረዳ 2 ፈረንሳይና ወረዳ ዘጠኝ ላምበረት ተብለው ከሚጠሩት አካባቢዎች ነው። አንደኛው ተከሳሽ ሐሰተኛ ባለ ሁለት መቶ ብር በመያዝ ከሱቅ ካርድ እንደገዛና ሁለተኛው ደግሞ ለስላሳ በመግዛት የሐሰተኛ ገንዘቡን መልስ ይዘው ሊያመልጡ ሲሉ ባለ ሱቆቹ ተጠራጥረው ለፖሊስ በሰጡት ጥቆማ መሰረት ፖሊስ ወዲያው ተጠርጣሪዎችን ደርሶ በመያዝ ምርመራውን በመጀመር ለሚመለከተው አካል በመላክ ሐሰተኛ መሆኑን ማረጋገጥ ጥ እንደተቻለ የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ተስፋ ወልደሃና ገልጸዋል። አስፈላጊው ምርመራ ተጣርቶ በአቃቢ ሕግ በኩል ክስ እንዲመሰረትባቸው መደረጉንም መርማሪው አክለዋል። ተጠርጣሪው ሲፈተሽ በኪሱ ውስጥ የተለያዩ ሐሰተኛ ብሮችም ብዛቱ 4800 ብር ይዞ በመገኘቱ በየካ ክፍለ ከተማ ፖሊስ መምሪያ ምርመራው በስፋት ተጣርቶ ለየካ ክፍለ ከተማ ቅርንጫፍ ጽህፈት ቤት አቃቢ ህግ በማቅረብ ክስ አስመስርተን አርቲዲ ችሎት የማቅረብ ስራ ተሰርቷል። በተመሳሳይ ይህንን ምርመራ እያጣራን እያለ ተጠርጣሪ ግለሰብ ሱቅ ውስጥ በመሄድ የገዛበትን ኮካ ባለ ሁለት መቶ ብር ኖት ሰጥቶ ባለ ሁለት መቶ ብር ኖት የሰጠውን ገንዘብ የሱቅ ሰራተኛ ተጠራጥሮ ፖሊስ በመጥራት ተጠርጣሪውን ሲያስፈትሸው በኪሱ ውስጥ ባለ 200 ብር ኖት 6000 ብር ይዞ የተገኘ በመሆኑ ይዞ በተገኘው መሰረት በየካ ቅርንጫፍ ጽህፈት ቤት አቃቢ ህግ ክስ አስመስርተን በከፍተኛ ፍርድ ቤት በማቅረብ ተጠርጣሪው በክርክር ላይ ይገኛል። በኬዙ በሁለቱም ተጠርጣሪዎች ላይ ክስ በማስመስረት አሁን በማረሚያ ቤት ቆይተው ክሳቸው እንዲከታተሉ የተደረገ መሆኑን እንገልጻለን። ማህበረሰቡ ግብይት ሲፈጽም የሀሰተኛ ብር ስርጭት እንዳይኖር አረጋግጦ መቀበልና የሚያጠራጥሩ ነገሮች ሲኖሩ ወዲያው ለፖሊስ ጥቆማ መስጠት እንደሚገባ መርማሪው መልእክት አስተላልፈዋል። እንደዚህ አይነት ሀሰተኛ ገንዘቦችን የሚያሰራጩ ተጠርጣሪዎችን እየተከታተለ ለህግ አስፈጻሚ የሚያቀርብበትና የሚቀጡበትን አግባብ ሁሉም ማህበረሰብ ሊያቀርብ ይገባል። ለፍትህ አካላቱ ይህንን አቅርቦ ፍትህ እንዲሰጣቸው አጥፊ አካላት እንዲቀጣ ማድረግ አለበት። እንደዚህ አስጠያፊ ነገሮችን እንዲተው ማድረግ አለበት የሚለውን መልእክት አስተላልፋል። በምሽቱ ክፍለ ጊዜ ከግለሰብ ላይ ቦርሳ የቀማው ተከሳሽ በእስራት እንዲቀጣ ተወሰነበት። ለዝርዝሩ ዋና ሳጅን ፈለጉ ሻሻግሬ ሰኚህ ሂርጳ የተባለው ተከሳሽ የቅሚያ ወንጀሉን የፈጸመው በጉለሌ ክፍለ ከተማ ወረዳ አስር አካባቢ ነው። በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል ምርማሪ ዋና ሳጅን ማስረሻ ዳኘው እንደገለጹት የግል ተበዳይ ከምሽቱ አንድ ሰዓት ላይ ስራ ውላ ወደ ቤቷ እየሄደች እያለ ተከሳሽ ከኋላ በመምጣት የእጅ ቦርሳዋን ቀምቶ ከቆሻሿ ቱቦ ውስጥ ይገባል። የግል ተበዳይ ባሰማችው የድረሱልኝ ጥሪ ፖሊስ በአካባቢው በመድረስ ግለሰቡን ይዞ ንብረቱን ማስመለስ የቻለ ሲሆን በተከሳሹ ላይም አስፈ አስፈላጊ ምርመራ አጣርቶ ክስ እንደተመሰረተበት ተናግረዋል። የግል ተበዳይ በግራ እጇ ይዛ የነበረው የሴት የእጅ ቦርስ በውስጡ ደግሞ 2920 ብር ጥሬ ገንዘብ እንዲሁም ደግሞ ኖኪያ ባለበትን ስልክ እንዲሁም የግል ተበዳይ የነዋሪነት የቀበሌ መታወቂያ በውስጡ እንደያዘ ከእጇ ላይ ነጥቆ በሩጫ ከአካባቢው ለመሰወር ሲል የቆሻሻ ቱቦ ውስጥ ሲገባ የግል ተበዳይን የድረሱልን ጩኸት ሰምተው የወንጀል መከላከል አመራርና ባሎች ቦታው ላይ ፈጥኖ በመድረስ ከህብረተሰቡ ጋር በመተባበር እና ቱቦ ውስጥ ገብተው አብረው ተጠርጣሪውን እጅ ከፍንጅ ተይዟል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎት በተከሳሹ ላይ የቀረበውን የክስ መዝገብ ተመልክቶ በአንድ አመት ከሁለት ወር እስራት እንዲቀጣ ውሳኔ እንደተላለፈበት መርማሪው ተናግረዋል። በተለያየ መልኩ ወንጀል ፈጽመው ለማምለጥ የሚሞክሩ ግለሰቦች በሚያጋጥሙበት ጊዜ በአካባቢው የሚገኙ የህብረተሰብ ክፍሎች ከጸጥታ ኃይሉ ጋር በመተባበርም ሆነ ፖሊስ በማይኖርበት አካባቢ ተጠርጣሪዎችን በመያዝ ወደ ህግ በማቅረብ የወንጀል ፈጻሚዎችን ድርጊት መከላከል ይገባል ሲሉ ዋና ዋና ሳጅን ማስረሻ አሳስበዋል። የፖሊስ ስራ ያለ ህብረተሰቡ ተሳትፎ ምንም አይነት ውጤት ሊያመጣ አይችልም። ያው ለቀጣይ ህብረተሰቡ በአካባቢው ላይ ህገወጥ ነገሮችን እንዲሁም ወንጀል ሲፈጸም ወንጀል ፈጻሚዎችን ሲያይ ከፖሊስ ጋር ተባብሮ፣ ፖሊስም ባይኖር፣ ፖሊስ እስከሚደርስ ድረስ ተጠርጣሪዎችን መያዝና እንዲሁም ወንጀል ሲፈጸም ዝም ብሎ ማለፍ የለበትም። ምክንያቱም ነገ በራሱ ላይ በቤተሰቡ ላይ ሊፈጸም የሚችል ድርጊት መሆኑን በመገንዘብ ያው ወንጀልን ከፖሊስ ጎን በመቆም ሊከላከል ይገባል።